እግዚአብሔር የሌለበት ህይወት ጨለማ ነው። የጨለማ ህይወት ደግሞ የግምት ህይወት ነው። እርግጠኛ ህይወት የሚመሩ ሰዎች እግዚአብሔር ያላቸው ሰዎች እንጂ ብር ያላቸው ሰዎች አይደሉ። እግዚአብሔር ባለበት ቦታ ምድረ በዳው ጥላ ነው፣ ሀሩሩ ሁሉ ምንጭ ነው። እርሱ የሌለበት ሁሉ የጠብና የክርክር ህይወት ነው። እግዚአብሔር ያለበት ህይወት ፍቅር የቀደመበት ዋስትና ያለበት ህይወት ነው። እግዚአብሔር ባለበት ህይወት ግን በእጅ ብልጫ ትኑሩ፣ በእግዚአብሔር የሀሳቡ ምርጫ ነው ምትኖሩ። እግዚአብሔር የሌለበት ህይወት የመገላበጥ ህይወት እግዚአብሔር የሌለበት ሀብት ይሰበሰባል፣ ነገር ግን ይበተናል። እግዚአብሔር የሌለበት ዝና ይወጣል፣ ነገር ግን ይወርዳል። ድልን ጨብጦ ነው ውጊያ ስንዘምር። ያዩን ሰዎች የምናልፍበት እሳት ያለ አይመስላቸው። ስንዘምር ያያቸውን እሳት ስላልነደደብን ሳይሆን ከእሳቱ ጋር ለኛ ብቻ የሚታይ መለኮት ስላለ ነው። ሲድራቅ፣ ሚሳቅ አብድናጎም በእሳት ውስጥ በተጣሉ ጊዜ እግዚአብሔር እኮ እሳቱን አይደለም ያጠፋው፣ የእሳቱን የሰዓቱን ኃይል ይዞታል። እሳቱ ይኑር ለድምቀት ነው፣ ኃይሉ ግን ተይዟል። አንዳች ነገር ሊያደርጋቸው አይችልም። ጨርቃቸው እንኳን አልተቃጠለም። ከነሱ አንዳች ነገር እንኳን መሬት አልወደቀም። አሁን ካላችሁበት ሁኔታ ስትወጡ አንዳች ነገር ከእናንተ ላይ አይቶን ለማመን ይባላል። እግዚአብሔር ካለ በእሳት ውስጥ መዝሙር አለ። በእሳት ውስጥ ጥኔ አለ። የኔ አባት ካሳ አለው ይቅስሻል። እግዚአብሔር ልጅ ከሞተብሽ በሌላ ልጅ ይቅስሻ። ብር ከቀባ እግዚአብሔር እንደገና ያመጣዋል። እግዚአብሔር ባለበት ህይወት፣ የሰልፉ አስተላለፍ ይቀየራ። እግዚአብሔር ባለበት ህይወት፣ ጠላት እንደፈለገ አይደነፋ። እግዚአብሔር ንጉስ በሆነበት፣ እግዚአብሔር ራስ በሆነበት ቤተሰብ ላይ፣ እግዚአብሔር ገሺ በሆነበት ህይወት ሴጣን እንደፈለገ አይቀልድም። ያ እግዚአብሔር አምላክ ያነገሳችሁት ያከብ ሰጣችሁት ከፍ ያደረጋችሁት እግዚአብሔር ሰልፉን ለራሱ ድሉ ለእናንተ ይሰጣል። በክፉ የበረቱባችሁ እነዛ እጆች በጌታ በኢየሱስ ተለያችሁ ላይ ይሰበሰባሉ። ዛሬ አንድ ሰው እጅ ላይ ኮንፓሱ ገባ። እግዚአብሔር እንደዚህ ይናገርሻል፣ በተበላሸብሽ ኩታይ ላይ እኔ